ሰላም ጠነስጥልን ውድ የቻናላችን ተከታታዮች፣ እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። የዩቲብ አናሊቲክስ እንደሚያሳየን ከሆነ 67.6 በመቶ የሚሆኑት የቻናላችን ተከታታዮች ፕሮግራሞቻችንን የሚከታተሉት ሰብስክራይብ ሳያደርጉ ነው። ስለዚህ አሁን ሁኑ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ፕሮግራሙ ስትጀምሩ ላይክ በማድረግ እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ከኢንተርናሽናል ብሬክ መልስ የሊግ ጨዋታዎች በሳምንቱ መጨረሻ ሲደረጉ ቆይተዋል። አሁን ደግሞ በሳምንቱ አጋማሽ ከነገ ጀምሮ በአውሮፓ መድረክ የተለያዩ ጨዋታዎች ይደረጋሉ። በቻምፒየንስ ሊግ በዩሮፓ ሊግ እና በኮንፈረንስ ሊግ የሚደረጉ ጨዋታዎች ይኖራሉ። ነገ የአውሮፓ ቻምፒየንስ ሊግ ጨዋታዎች የሶስተኛ ሳምንት መርሃ ግብሮች ሲደረጉ በሰሜን ለንደን አርሰናል ከአትሌቲኮ ደ ማድሪድ ጋር የሚያደርጉ ጨዋታ በከፍተኛ ጉጉት እየተጠበቀ ይገኛል። አርሰናል ከአትሌቲኮ ደ ማድሪድ ጨዋታው ምን አይነት መልክ ሊኖረው ይችላል? ከዛ ባለፈ በጨዋታው ላይ ምን አይነት አሰላለፍ ይጠበቃል ሁለቱ ቡድኖችስ ምን አይነት የጨዋታ አሰላለፍ ይዘው ወደ ሜዳ ሊገቡ ይችላሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል፣ ማለት ነው። እንግዲህ የአውሮፓ ቻምፒየንስ ሊግ አሁን የሶስተኛ ሳምንት የጨዋታ ሳምንቱን ነው የሚያሳልፈው። ቅድም እንዳልኳችሁ በጉጉት የሚጠበቀው የአርሰናልና የአትሌቲኮ ወደ ማድሪድ ጨዋታ በነገ እለት ምሽት አራት ሰዓት ላይ የሚደረግ ይሆናል። ሁለቱ ቡድኖች ከዚህ ቀደም በ201718 የውድድር ዘመን በዩሮፓ ሊግ የግማሽ ፍጻሜ የጨዋታ መርሃ ግብር ተገናኝተው ነበር። በወቅቱ እንደምታስታውሱት አርሰን ቬንገር የመጨረሻ የውድድር ዓመታቸውን ነበር ከአርሰናል ጋር እያሳለፉ የነበረው። ሆኖም በዛ ጨዋታ ላይ የመጀመሪያው ጨዋታ አንድ ለአንድ ነበር የተጠናቀቀው ኤምሬስ ስታዲየም ላይ። አትሌቲኮ ደ ማድሪድ በአስር ተጫዋቾች ይጫወት ነበር። አሌክዛንደር ላካዜትም ለአርሰናል ጎል አስቆጥሮ አርሰናሎች እየመሩ ነበር። በኋላ ግሪዝማን አስቆጥሮ አቻ ሆኑ። በሁለተኛው የመልስ ጨዋታ ደግሞ እንደዚሁ ዲዮጎ ኮስታ ጎል አስቆጥሮ አትሌቲኮ ደ ማድሪድ ወደ ፍጻሜ ያለፈበትና አርሰናል የአውሮፓ ሊግ የዛን ውድድር አመት ጉዞ ያለ ዋንጫ የተጠናቀቀበት ጊዜ እንደነበረ ሁላችንም እናስታውሳለን። ታዲያ ከዚህ ጨዋታ አስቀድሞ ብዙ ሀሳቦች የተነሱ ይገኛሉ። ኦፕታ ሱፐር ኮምፒውተር የጨዋታውን የማሸነፍ ግምት ለአርሰናል ሰጥቷል። 58 በመቶ አርሰናል ይህንን ጨዋታ ሊያሸንፍ ይችላል የሚል ግምት አስቀምጧል። ይህንን ግምት ሲያስቀምጥ ከብዙ ጉዳዮች መነሻነት ነው። አንደኛው እስካሁን ድረስ አትሌቲኮ ወደ ማድሪድ ከሜዳ ውጪ ከእንግሊዝ ክለቦች ጋር በቻምፒየንስ ሊግ ውድድር ላይ በተጫወተበት ጊዜ አንድም ጨዋታ አሸንፎ አያውቅም። እንደው በዘንድሮው ውድድር አመት እንኳን አንድ ጨዋታ ላይ ተመልክተናል፣ ከሊቨርፑል ጋር ሊቨርፑል ከአትሌቲኮ ወደ ማድሪድ ባደረጉት ጨዋታ ሊቨርፑል 3 ለ 2 አትሌቲኮ ማድሪድን ማሸነፉን እናስታውሳለን። ስለዚህ ይሄ ጨዋታ ላይም አርሰናል ሊያሸንፍ ይችላል የሚል ግምት የተሰጠው አንድም አትሌቲኮ ወደ ማድሪድ ከሜዳ ውጭ የእንግሊዝ ቡድኖችን ሲገጥም ጥሩ ሪከርድ ስለሌለውና እስካሁን ድረስ ጥሩ ውጤት ስላላስመዘገበ ነው። ከዛ ባለፈ አርሰናል በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ግብ ካልተቆጠረባቸው ሁለት ክለቦች መካከል አንደኛው ነው። ሌላኛው ክለብ ኢንተር ሚላን ነው። የአርሰናል የመከላከል መስመር ምን ያክል በጣም ጠንካራ እንደሆነ በእነዚህ ጊዜያቶች የተመለከትን እንገኛለን አርሰናል በሳምንቱ መጨረሻ ፉልሃምን አሸንፎ ክሊንሺት አስመዝግቦ ወሳኝ የሆነውን ሶስት ነጥብ ይዞ ነው ከዛ ጨዋታ የተመለሰው ከዛ ጨዋታ መጠናቀቅ በኋላ እንደውም ብዙ ሀሳቦች ሲሰጡ ነበረ በቻምፒዮንስ ሊጉ ላይ አሰልጣኙ ሚኬል አርቴታ ምን አይነት የጨዋታ አቀራረብ ይዞ ሊመጣ ይችላል በሚለው ጉዳይ ላይ ከዛ ባለፈ ግን ከዚህ ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ ላይ አርቴታም ቢሆን እንደተናገረው ያ ጨዋታ ላይ ማሸነፋቸው የበለጠ ተጫዋቾቹን ደስተኛ እንዳደረጋቸው ሴት ፒስ ላይ ደግሞ ከጊዜ ወደ ጊዜ በቆመኳስ ቡድኑ የበለጠ የተሻሻለ እየመጣ እንደሆነ እና ደግሞ የቡድኑን ኮችንግ ስታፍ የተቀላቀለውን ጋብሪል ሄንዚንም ተጫዋቾቹ በጣም እንደሚወዱት አሰልጣኙ ሚኬል አርቴታ ከጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ሲናገር ነበር። አርሰናል ዘንድሮ ሁለት ጨዋታዎችን በአውሮፓ ቻምፒዮንስ ሊግ አከናውኖ ሁለቱንም በአሸናፊነት ነው ያጠናቀቀው። የመጀመሪያውን ጨዋታ ኦሎምፒያኮስን ከሜዳ ውጪ ሁለት ለባዶ በሆነ ውጤት አሸንፏል። አትሌቲክ ቢልባውን ይቅርታ ከዛ ደግሞ በሁለተኛው ጨዋታ ኦሎምፒያኮስን በሜዳው ማሸነፍ ችሏል። ሁለቱም ጨዋታዎች ላይ የመጀመሪያውን ጨዋታ ወደ ሳንማሜስ አቅንቶ አትሌቲክ ቢልባውን ሲገጥም፣ በሁለተኛውም ጨዋታ ኦሎምፒያኮስን ሲገጥም አርሰናል ግብ አልተቆጠረበትም። ሁለቱንም ጨዋታዎች ሲያሸንፍ ምንም ግብ ሳይቆጠረበት ነው። ሶስት ሶስት ነጥብ ይዞ ከዚህ ጨዋታ እየወጣው ማለት ነው። ከዛ ባለፈ ግን ቅድም እንዳልኩት አትሌቲኮ ወደ ማድሪድ ጥሩ የሆነ ሪከርድ የለውም ብያቸዋለሁ ከእንግሊዝ ክለቦች ጋር በተለይ ዲዮጎ ሲሞኒ ከባለፉት ዘጠኝ ከእንግሊዝ ቡድኖች ጋር በአውሮፓ መድረኮች በተጫወቱባቸው ጨዋታዎች ላይ ማሸነፍ የቻሉት አንድ ጨዋታ ብቻ ነው። እሱንም ጨዋታ ያሸነፉት ማንቸስተር ዩናይትድን በማርች 2022 ወይም ደግሞ በመጋቢት 2022 በ16ቱ ጥሎ ማለፍ በሁለተኛ ዙር ጨዋታ ነው አንድ ለባዶ በሆነ ውጤት ማሸነፍ የቻሉት ከዚ ውጭ ግን በስድስቱ ይህኛው ቡድን ተሸንፏል፣ እንዲሁ ደግሞ በሁለቱ ጨዋታዎች አቻ ተለያይቷል ማለት ነው። እና አትሌቲኮ ማድሪድ ይህንን መጥፎ ሪከርዱን ይዞ ነው በዚህ ጨዋታ ላይ ከአርሰናል ጋር ሲጫወት የምንመለከተው። ከዛ ባለፈ ሌሎች ሽንፈቶችም እንዳጋጠሟቸው እናስታውሳለን። ከእንግሊዝ ክለቦች ጋር ለምሳሌ በለንደን ከቼልሲ ጋር በጥቅምት 2009 ተጫውተው አራት ለባዶ የተሸነፉበት ጨዋታ እንደዚሁ የሚጠቀስ ነው። ሁለት ጨዋታዎችን አቻ ተለያይተዋል፣ እንዲሁ ደግሞ ሶስት ሽንፈቶችም ገጥሟቸው ነበር ከእንግሊዝ ክለቦች ጋር ባረጓቸው ጨዋታዎች እና ክለቡ ጥሩ ሪከርድ የለውም። ወደዚህ ጨዋታ ሲመጣ ደግሞ ይህንን ሪከርዱን ለማሻሻል እና ይህንን ሪከርዱን ለመቀልበስ ነው ወደዚህ ጨዋታ ይመጣል ተብሎ የሚጠበቀው። ከዛ ባለፈ ቅድም ስለ አርሰናል አስገራሚ መከላከል እያነሳውላችሁ ነበረ አርሰናል በዘንድሮ ውድድር ዓመት በፕሪምየር ሊጉ ስምንት ጨዋታዎችን ሲያከናውን በአምስቱ ላይ ክሊንሽት ይዞ መውጣት ችሏል። በተከታታይ ባደረጋቸው ሁለት ጨዋታዎች ከፉልሃምና ከኢንተርናሽናል ብሬክ በፊት ከዌስትሃም ጋር በተደረጉ ጨዋታዎች ላይ ደግሞ ከነጨራሹ ሙከራም ኦን ታርጌት ሙከራም ሲሞከርበት አልተመለከትም። ይህኛው ሪከርድ ለአውሮፓ ቻምፒዮንስ ሊግም የሚሰራ ነው። በአውሮፓ ቻምፒዮንስ ሊግ ጨዋታዎችም ላይ አርሰናል በጣም ዝቅተኛ ኤክስጂ የሚመዘገብበትና ዝቅተኛ የሙከራ መጠን የምንመለከትበት ቡድን ነው። ከተቃራኒ ቡድን ጋር በሚጫወትበት ጊዜ አትሌቲክ ቢልባኦን ሲገጥም የአትሌቲክ ቢልባኦ የኤክስፔክትድ ጎል እና እንዲሁ ደግሞ ኦሎምፒያኮስን በሚገጥምበት ጊዜ የኦሎምፒያኮስ ኤክስፔክትድ ጎል በጣም ዝቅተኛ እንደነበር ጭምር በነዚህ ጨዋታዎች ላይ ተመልክተናል። ቅድም እንዳልኩት አትሌቲክ ቢልባውን በሚገጥምበት ጊዜ 0ጥ35 ነበር የአትሌቲክ ቢልባው ኤክስፔክትድ ጎል እንዲሁ ደግሞ ከኦሎምፒያኮስ ጋር በሚጫወትበት ጊዜ 0ጥ5 ነው ስለዚህ አርሰናል ላይ ቢያንስ እንኳን አንድ ጎል እንደማይቆጠር ይህንኛው እስታት በደንብ አድርጎ በግልጽ የሚያሳየን በዚህኛው የአውሮፓ ቻምፒዮንስ ሊግ የውድድር ዓመት ላይ አርሰናል ምንም ጎል አልተቆጠረበትም ሁለት ጨዋታዎችን አከናውኗል 0 0 አራት ነው በአንድ ጨዋታ ላይ አርሰናል ሊሞከርበት የሚችለው ይሄ ማለት አንድ ሙከራ እንኳን አርሰናል በአንድ ጨዋታ ላይ ኤክስፔክትድ ጎል የሚያስተናግድ ቡድን አይደለም ማለት ነው። ሀያ አንድ ሙከራዎች ተደርገውበታል፣ ግን ኢላማቸውን የጠበቁት ምን ያክሉ ናቸው ብለን ብንል በኤክስፔክትድ ጎል ብናየው ዜሮ ነጥብ ስምንት ነው፣ አንድ እንኳን አይሞላም። ተጋጣሚዎች አርሰናልን በቻምፒዮንስ ሊግ በሚገጥሙበት ጊዜ ቢያንስ አንድ ጎል እንኳን ያስቆጥራሉ ብለን እርግጠኛ ሆነ መናገር አንችልም። ምክንያቱም ዜሮ ነጥብ ስምንት ነው ኤክስፔክተድ ጎል እየተመለከትን የምንገኘው። ከዛ ባለፈ ማይልስ ሉዊስ ስኬሊ በአርሰናል በቻምፒዮንስ ሊግ በሚጫወትበት ጊዜ 69.1 በመቶ ማጋሌሽ ደግሞ 69.8 በመቶ ከፍተኛ በሆነ ሁኔታ ዱዌሎችን በማሸነፍ ፍሬት የሚቀመጡ ተጫዋቾች ይሆናሉ። በእርግጥ ሉዊስ ስኬሊ እስካሁን ድረስ ባለው የአርሰናል ውድድር ዓመት በፕሪሚየር ሊጉ በቋሚ 11 ሲጀምር እየተመለከተ ነው አይደለም። ምክንያቱም ሪካርዶ ካላፊዮሪ ከዚህ ተጫዋች በተሻለ ሁኔታ ፐርፎርም እያደረገ ነው የሚገኘው። በእርግጥ በነገው ጨዋታ ላይ አርቴታ ማንን ሊያስጀምር ይችላል የሚለው እስካሁን ድረስ ለመገመት በጣም አዳጋች ነው። ሉዊስ ስኬሊ ይጀምራል ወይስ ደግሞ ካላፊዮሪ የሚለው ግን ደግሞ ከአትሌቲኮ ወደ ማድሪድ ያጫወት ዘይቤና ክለቡ ደግሞ ከሚመርጠው የጨዋታ ስልት አንጻር ምናልባትም ደግሞ ሪካርዶ ካላፊዮሪ የሚመረጥበት እድል በጣም ሰፊ ይመስለኛል። በአንጻሩ ደግሞ በአርሰናል ቀኝ መስመር በኩል ጁሪየን ቲምበር እጅግ በጣም አስገራሚ ጊዜን እያሳለፈ ነው የሚገኘው። ቲምበር በእያንዳንዱ ጨዋታዎች ላይ እንደምንመለከተው ዴሊቨር የሚያደርገው የሚሰጠው አገልግሎት እጅግ በጣም ከፍተኛ ነው። አንድም መከላከሉ ላይ የበለጠ ጥንካሬን ይጨምራል፣ ሁለተኛ ደግሞ ቡካዮሳካን በደንብ በማጥቃቱ ላይ ሻርፕ እንዲሆን ያግዘዋል። በፉላሙ ጨዋታ ላይ ቡካዮሳካን እንደተመለከታችሁት የጨዋታው ኮከብ የሚያስብለውን ብቃት ሲያሳይ በቀኝ መስመር ላይ ጥሩ የሆነ የማጥቃት እንቅስቃሴዎችን ሲኩዌንሶችን ሲያሳየን ነበር። ለዚህ ደግሞ ከጀርባው የቲምበር መሰለፍ አንድ ጥሩ ሁነኛ አስተዋጽኦ እንደነበረው አይተናል። ከዛ ውጭ ግን ደግሞ በቻምፒዮንስ ሊጉ ጥሩ ሪከርድ ያለውን ደግሞ ቡካዮሳካን ሳካን በነገውም ጨዋታ ላይ እንመለከተዋለን ተብሎ ይጠበቃል። ምክንያቱም ተጫዋቹ በ19 የአውሮፓ ቻምፒየንስ ሊግ ጨዋታዎች 17 የግብ ተሳትፎች ላይ መድረስ የቻለ ተጫዋች ነው። አርሰናል ወደ አውሮፓ ቻምፒየንስ ሊግ ከተመለሰበት የውድድር ዓመት ጀምሮ፣ ከ202324 የውድድር ዘመን ጀምሮ በተደረጉ ጨዋታዎች ቡካዮሳካ 19ኙ ላይ ተሰልፎ ሲጫወት 11 ግቦችን አስቆጥሮ ስድስት ለግብ የሆኑ ኳሶችን አመሻሽቶ ማቀበል ችሏል በቻምፒየንስ ሊጉ 1505 ጨዋታዎችን 1505 ደቂቃዎች ላይ ተሰልፎ መጫወት የቻለ ተጫዋች ነው። እንግዲህ ከ1500 ደቂቃዎች በላይ ሜዳ ላይ ፐርፎርመንስ ያደረግ ተመልክተነዋል። ግን ደግሞ ቡካዮ ሳካ በእነዚህ ጨዋታዎች ላይ ጥሩ የጎል ኢንቮልቭመንት ያለው ተጫዋች እንደሆነ እየተመለከትን እንገኛለን። ይህም እንግዲህ ስንመለከት በተለይ በአንድ ጨዋታ ላይ የሆነ ኢንቮልቭመንት ለመፍጠር አሲስት ለማድረግ ሊሆን ይችላል፣ ወይ ጎል ለማስቆጠር ሊሆን ይችላል የሚወስድበት 89 ደቂቃዎች ናቸው። ይሄ ማለት ከራፊኒያ በመቀጠል ሁለተኛው የጎል ኢንቮልቭመንት ለማድረግ ትንሽ የደቂቃ የሚወስድበት ተጫዋች እንደሆነ ቁጥሮች ያሳያሉ። ራፊኒያ ነው የባርሴሎናው ተጫዋች። አንድ ጨዋታ ላይ ተጽዕኖ ለመፍጠር 69 ደቂቃዎችን ይፈልጋል። በአውሮፓ ቻምፒዮንስ ሊግ ሌሎች ተጫዋቾች አሉ። ሁለት ጨዋታዎች፣ ሶስት ጨዋታዎች ላይ የሚጠብቁ ተጽዕኖ ፈጣሪነታቸውን ለማሳየት ሁለት ወይም ሶስት ጨዋታዎች የሚፈጅባቸው ተጫዋቾች አሉ። ራፊኒያ ግን በ69 ደቂቃዎች እነዚህን ማድረግ ይችላል። ቡካዮ ሳካ ደግሞ ከራፊኒያ በመቀጠል በአንድ ጨዋታ ወይም በ89 ደቂቃ ጎል ሲያስቆጠር አሊያ ደግሞ አሲስት ሲያደርግ እንመለከተዋለን። ባለፈውም በኦሎምፒያኮሱ ጨዋታ ላይ ግብ ሲያስቆጠር እንደነበረ አይተናል። ስለዚህ ምናልባትም ደግሞ በነገው ጨዋታ ላይ የበለጠ ተጽዕኖ ፈጣሪነታቸው የጎላ ይሆናል ተብለው ከሚታመኑ ተጫዋቾች መካከል አንደኛው ቡካዮ ሳካ ስለመሆኑ ማንሳት ተገቢ ነው። ምናልባት ቅዳሜ ከተመለከት ነው ከፉላሙ ጨዋታ ከተመለከት ነው የጨዋታ አቀራረብ የተለየ የተጫዋች አሰላለፍ ብዙም ላይጠበቅ ይችላል። ያው ዳቪድ ራያን በቦታው እንደሚሰለፍ የታወቀ ነው። ቲምበርም ማጋሌሽም ሳሊባም እንዲሁ ደግሞ ሌሎቹም ተጫዋቾች በዚህ ቦታ ላይ በደንብ ፐርፎርም ማድረግ ይችላሉ። ምናልባት ፒየሮ ሂንካፔ በዚህ የጨዋታ መራ ግብር ላይ በቋሚነት ሊጀምር አሊያም ተቀይሮ ሊገባ ይችላል። አርሰናል ተጫዋቹን ከባየር ሌቨርኩሰን በክረምት የተጫዋቾች የዝውውር መስኮት በመጨረሻው የዝውውር ቀን ነው በውሰት ውል ወደ ኤምሬትስ እንዲመጣ ያደረገው። ነገር ግን እስካሁን አንድ ጨዋታ ላይ ብቻ ነው ተሰልፎ ሲጫወት ያየ ነው። እሱንም ተቀይሮ ገብቶ ከአትሌቲክ ቢልባኦ ጋር በተደረገው የሳንማሜሱ ጨዋታ ላይ ሲጫወት ያየ ነው። ከዚ ውጭ ግን ኢቨን ቤንች ላይ እንኳን አይተኖ አናቅም። ብዙ በተለይ በፕሪሜር ሊግ ጨዋታዎች የተወሰነ ህመምም ጉዳትም ስለነበረበት፣ ግን አርቴታ በጋዜጣዊ መግለጫው ላይ እንደተናገረው ሂንካፔ ሙሉ በሙሉ ዝግጁ ነው፣ ለጨዋታው ሬዲ ነው። ስለዚህ እዚህ ጨዋታ ላይ በደንብ አቬለብል ሆኖ መገኘት ይችላል የሚል ሀሳብ ሰጥቷል። እና ምናልባት ሂንካፔ በዚህ ጨዋታ ላይ በቋሚነት ባይጀምር እንኳን ተጠባባቂ ወንበር ላይ ይቀመጥና ከዛ ተቀይሮ ወደ ሜዳ ሲገባ ልንመለከተው እንችላለን ማለት ነው እና ምናልባት በኢንካፔ በኩል ጥሩ ዜና ይመስላል። አርሰናሎች የተሰማው መሀል ሜዳው ላይ እንግዲህ እስካሁን ድረስ ባለው ሁኔታ ኤበሬቺ ኤዜ፣ ዙብሜንዲ ና ዴክላን ራይስ ናቸው ሊጫወቱ የሚችሉት ግን ምናልባት መርሃ ግብሩ ላይ ደግሞ የሚካኤል ሜሪኖን መሰለፍ ልናይ እንችላለን ወይ በቋሚነት አሊያም ተቀይሮ ገብቶ ከፊት ግን በባለፈው ሊያንድሮ ትሮሳርድ ጀምሯል። በነገው ጨዋታ ላይ ደግሞ ማርቲኔሊ የሚጀምርበት እድል በጣም ሰፊ ይመስለኛል። ማርቲኔሊ በቋሚነት የሚጀምርበት እድል በጣም ሰፊ ነው። ሳካና ዩኬሬስ ና በቋሚ 11 ውስጥ የምንመለከታቸው ተጫዋቾች ይሆናሉ። ና በቋሚ 11 ውስጥ እንግዲህ ይሰለፋሉ ብዬ ያሰብኳቸው ተጫዋቾች እነዚህ ናቸው፣ በአርሰናል በኩል ስላትለት ወደ ማድሪድ ግን አንዳንድ ነጥቦችን ደግሞ በተጨማሪነት ማንሳት በጣም አስፈላጊ ነገር ነው። በተለይ ቅድም በደጋፊዎች ድምፅ ፕሮግራማችንም ላይ በጣም አግሬሲቭ ነው አጫዋወታቸው፣ እንዴት ሊሆን ይችላል አርሰናል የሚሉ ነጥቦች ሲነሱ ነበር። እንደምታውቁት ዲዮጎ ሲሞኒ ለረጅም ዓመት አትሌቲኮ ማድሪድን በማሰልጠን ምናልባት ረጅም ዓመት በክለብ አሰልጣኝነት ከተመለከት ናቸው ከነ ሰር አሌክስ ፈርጉሰን ከነ አርሰን ቬንገር በኋላ በአንድ ክለብ ውስጥ ረጅም ዓመት በመቆየት የሚገርሙ ጊዜን እያሳለፉ የሚገኙ አሰልጣኝ ናቸው። አሁን ራሱ አርቴታም እንደተናገረው በአንድ ቡድን 14 ዓመት በአሰልጣኝነት አሳልፈዋል ሲሞኒ፣ እና በጣም ትልቅ በሚባል ደረጃ ነው በዚህ አሰልጣኝነት ሌቭል ላይ አሰልጣኙን እየተመለከት ናቸው የምንገኙ። ከዛ ባለፈ ግን በተለይም በዚህ በስፔን ላሊጋ በሚጫወቱበት ጊዜ፣ በቻምፒዮንስ ሊግን በሚጫወቱበት ጊዜ ጥሩ ቡድን ይዘው ቢቀርቡም አንዳንዴ እድለ ቢስ የሆነ ቡድን ደግሞ ይሁንና ውጤት ሲያጣ ወይ ደግሞ ከውጤቶች ጋር ሲራራቅ ይህንን ቡድን በተደጋጋሚ ጊዜ አስተውለነዋል፣ ተመልክተነዋል። ያው ቅድም እንዳልኳችሁ መጥፎ ሪከርዳቸውን ይዘው ነው የሚመጡት አርሰናል በባለፉት ካከናወናቸው ወደ ስድስት ከሚጠጉ ከስፔን ክለቦች ጋር ባደረጋቸው ጨዋታዎች ላይ ምንም ጨዋታዎችን አልተሸነፈም። ጭራሽ እንዲሁም ሁሉንም ጨዋታዎች አሸንፈዋል ማለት ይቻላል። ከሁለት ጨዋታዎች ከሪያል ማድሪድ ጋር አድርጎ አምና ሁለቱንም አሸንፏል። ሴቪያንም በቻምፒየንስ ሊግ ያሸነፈበትን ከሁለት የውድድር ዓመት በፊት የነበረውን የቻምፒየንስ ሊግ ጨዋታዎች ታስታውሳላችሁ። ጂሮናን አምና አሸንፏል። ይሄኛውም ውጤቱ እጅግ በጣም የሚያስገርም ነበር። ስለዚህ አርሰናል በዚህ በአውሮፓ ቻምፒዮንስ ሊጉ ላይ ምን ያክል ከስፔን ቡድኖች ጋር በሚጫወትበት ጊዜ ጠንካራ ተጋጣሚ ሆኖ እንደሚቀርብ እና በዛም ውስጥ ደግሞ ውጤታማነቱ በጣም የተመሰከረለት እንደሆነ በተደጋጋሚ ጨዋታዎች ላይ በአርሰናል በኩል እየተመለከትን እንገኛለን። የዘንድሮውን የአትሌቲክ ቢልባውን ጨዋታ ጨምረን በስድስት ጨዋታ ስድስቱንም የስፔን ቡድኖችን አርሰናል ማሸነፍ ችሏል። ግን አትሌቲኮ ማድሪድ ጋር ደግሞ ጥሩ ጥሩ ኳሊቲዎች አሉ፣ በተለይ ነገ አርሰናል ሊፈትን የሚችል እኔ ከሁለቱ ጨዋታዎች ከአትሌቲክ ቢልባውና ከኦሎምፒያኮሱም የተለየ ጨዋታ ይሆናል ብዬ የምጠብቅበት ብዙ ምክንያቶች አሉ። አንደኛው የሁሊያን አልቫሬዝ ጉዳይ ነው። እንግዲህ ሁሊያን አልቫሬዝ ከ2023/24 የውድድር ዘመን ጀምሮ በ11 የቻምፒዮንስ ሊግ ጨዋታዎች 13 ግቦችን ማስቆጠር እየቻለ ተጫዋች ነው። የጎል አጨራረስ ላይ ምንም ጥያቄ የሚነሳበት ተጫዋች አይደለም። ኤክስፔክትር ጎሉ በጣም የሚያስገርም ነው። አምስት ነጥብ አራት ኤክስፔክትድ ጎል አለው ከ13 ጎሎች። እንግዲህ አምስት ነጥብ አራት ኤክስፔክትድ ጎል አለው። ከዛ ውጭ ደግሞ እንደዚሁ ፍጹም ቅጣት ምት ግብ ክልል ላይ በሚገኝበት ጊዜ ያለውን የጎል ጨራሽነትም ጭምር እናውቃለን እና ራሱም ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበረው አርሰናልን ማሸነፍ የሚያስችል አቅም እንዳላቸው አርሰናልን ማሸነፍ የሚያስችል ኬፓቢሊቲ እንዳላቸው ይህ ተጫዋች ሲናገር ነበር። ስለዚህ ለአርሰናል ተጫዋቾች የበለጠ ፈተና ሊሆን እንደሚችል ይጠበቃል። የአርሰናልን መከላከል የነ ማጋሌሽን የነ ሳሊባን ጥሩ የመከላከል አቅም በተደጋጋሚ ጊዜ ስናነሳ ነበረ። በደንብ በከባድ ሁኔታ ይፈትናል ተብሎ የሚጠበቀው ተጫዋች አሁን እያነሳሁላችሁ የምገኘው አልቫሬዝ ነው። በማንችስተር ሲቲን ቤት እናውቋለን። አሁን ደግሞ በዚህ በአትሌቲኮ ማድሪድም ውስጥ ይህን ብቃቱን እያሳየ ይገኛል። ከዛ ደግሞ እንደነ አንቷን ግሪዝማን ያሉ ተጫዋቾችም እዚህ ስብስብ ውስጥ አሉ። ያው የነ ግሪዝማንን ካነሳን የዛኔ በ2018 አርሰናልን በገጠመው ስብስብ ውስጥ የነበረ ተጫዋች ነው ግሪዝማን ራሱ። ያኖ ብላክ እዛ ስብስብ ውስጥ የነበሩ ተጫዋቾች ናቸው እና ምናልባትም ደግሞ አርሰናልን ለማሸነፍ ዲዮጎ ሲሞኒ እንደ መሳሪያነት ከሚጠቀሟቸው ተጫዋቾች ዋነኞቹ እነዚህ ተጫዋቾች ስለመሆናቸው በእርግጠኝነት መናገር ይቻላል ይሄ ቡድን ጠንካራ የሆነ ማጥቃትም እንዳለው ደግሞ ሪያል ማድሪድን በገጠመበት ጨዋታ ላይ ተመልክተናል በማድሪድ ደርቢ አምስት ግቦችን ነው አትሌቲኮ ወደ ማድሪድ ማስቆጠር የቻሉ ስለዚህ ቀላል የሆነ የፊት መስመር እንደሌለው ማጥቃታቸውን በጣም አደገኛ እንደሆነ ማንሳት ይኖርብናል ከዛ ውጭ ግን በተለይ የማጥቃት ጨዋታ ላይ ይጫወታሉ ግን አሁን በነገው የጨዋታ መርሃ ግብር ላይ ብዙ ወደፊት ወጥተው ሲጫወቱ ላናያቸው እንችላለን ሞር ኮምፓክት ሆነው እየተከላከሉ ከዛ ግን በመልሶ ማጥቃት የሚጫወቱበትን እድል ሊያሰፉ ይችላሉ። ምክንያቱም እንደነ ኮነር ጋላገር አይነት ተጫዋቾች አሏቸው፣ እንደነ ማርኮስ ሊዮሬንቲ አይነት ተጫዋቾች አሏቸው እና እንዲህ አይነት አቅም ያላቸውን ተጫዋቾች በመጠቀም የበለጠ የእነሱን መከላከል ለማጥበቅና የአርሰናሎችን ጫና ደግሞ ለመቀነስ ከፍተኛ ጥረት ለማድረግ ነው ጥረት የሚያደርጉት። ለምሳሌ ኮነር ጋላገር የምትመለከቱት በዚህ በአውሮፓ ቻምፒዮንስ ሊግ ከዘጠኝ በ90 ደቂቃ ውስጥ 2.6 ኢንተርሴፕሽን ማድረግ የሚችል ተጫዋች ነው። ምን ያክል ኳሶችን ኢንተርሴፕት ያደርጋል በየጨዋታው ላይ ብዙ ኳሶችን ብሎክ በማድረግ በማቋረጥ የሚታወቅ ተጫዋች ነው ማለት ነው። ስለዚህ ኮነር ጋል ሀገር በነዚህ ባደረጋቸው ጨዋታዎች ላይ ከሱ የበለጠ ብዙ ኢንተርሴፕሽኖችን ያደረገ ተጫዋች እዛ ክለብ ውስጥ የለም። ስለዚህ ለዚህ ክለብ በጣም ወሳኝ ተጫዋች እንደሆነ ይታወቃል። ከዛ ባለፈ ግን በዚህ በ2025/26 ደግሞ የመከላከል አቅማቸው በጣም ከፍተኛ ስለሆነ ወደ ተቃራኒ የግብ ክልል የሚያደርሷቸው ኳሶችም በጣም አስገራሚ እንደሆኑ በተደጋጋሚ ጊዜ እየተመለከትን ነው። በተለይ የዲፌንሲቭ ላይኑን የሚሰብሩ የመከላከል አጥሩን የሚሰብሩ ኳሊቲ የሆኑ ኳሶችን በማቀበል ረገድ የተከላካይ መስመሩን በጣም ከፍተኛ እንደሆነም ጭምር ተመልክተናል። አይንትራ ፍራንክፉርትን በገጠሙበት ጨዋታ ላይ ምን አይነት ኳሶችን ሲያቀብሉ እንደነበር ስናይ ነበርና፣ ለአርሰናል ይሄንም ይሄ ነገር በተወሰነ መንገድ አስቸጋሪ የመሆን እድሉ በጣም ሰፊ ነው። እርግጠኛ ሆኖ መናገር የሚቻለው ጨዋታው ለአርሰናል ቀላል አይሆንም። ጨዋታው በጣም አስቸጋሪ፣ በጣም ታፍ፣ እንዲሁ ደግሞ የአርሰናልን አቅም የሚፈትን ጨዋታ የመሆን እድሉ በጣም ሰፊ ነው። አርሰናል በኦሎምፒያኮሱ ጨዋታ ላይ እንደሆነ የተሻለ ጨዋታው ብዙም ሳይከብደው ተጫውተዋል እንጂ በመጀመሪያው ዙር ጨዋታ አትሌቲክ ቢልባውን በገጠመበት ጨዋታ ላይ በጣም ተቸግሮ ነበር። ወደ 77 ደቂቃ ያክል ጎል ሳያስቆጥርም ጭምር ነበር የቀረው እና አሁንም እንዲህ ባሉት ጨዋታዎች ላይ አርሰናል ከፍተኛ የሆነ ፈተና ይገጥመዋል ተብሎ ይጠበቃል። እንደነ ማርቲኖ ደጋርድ፣ ኖኒ ማድዌኬ፣ ካይ ሀቨርትዝ ያሉት ተጫዋቾች ከዚህ ጨዋታ ውጪ ናቸው። ጆኒ ካርዶሶ ደግሞ እንደዚሁ በአትሌቲኮ ማድሪድ በኩል የማንመለከተው ተጫዋች ይሆናል። ቅድም እንዳነሳሁት የአርሰናልን አሰላለፍ ስናነሳ ነበር ምናልባት በዚህ ጨዋታ ላይ እነማን ሊሰለፉ ይችላሉ ከሚለው ነገር አንጻር ኦፕታ ማይልስ ሉዊስ ስኬሊ በቋሚነት ሊጀምር ይችላል ብሏል። ሜሪኖም በቋሚነት ይጀምራል፣ ሊያንድሮ ትሮሳርድም በቋሚነት ይጀምራል ብሏል። ምናልባት የስኬሊ ሊያስማማን ይችላል፣ ግን በነገው ጨዋታ ላይ ሜሪኖ ቋሚ ሆኖ ዴክላን ራይስ ቤንች ይሆናል ወይ ለእኔ በጣም አጠያቂ ነው። እንዲሁም ደግሞ ማርቲኔሊ በድጋሚ ቤንች ሆኖ ሊያንድሮ ትሮሳርድ ቤንች በቋሚነት ይጀምራሉ የሚለው ይሄም አጠያቂ ጉዳይ ይመስለኛል። ማርቲኔሊ እና ዴክላን ራይስ በቋሚነት ሊጀምሩ ይችላሉ። ያው የዴክላን ራይስ ተጫዋቹ በጣም አድካሚ ጨዋታዎችን እያሳለፈ ስለሆነ ምናልባትም ተጫዋቹን ለማሳረፍ እንደዚህ አይነት ነገሮች ሊጠቀም ይችላል አርቴታ። በአንጻሩ በአትሌቲኮ ማድሪድ በኩል ዣኖ ብላክ፣ ማርኮስ ሎሬንቴ፣ ሮቤን ለኖርማን፣ ክሌሞ ሌንግሌ፣ ማቴዎ ሩጌሪ ጁሊያኖ ሲሞኒ ኮነር ጋላገር ፓብሎ ባሪዮስ ዣኮሞ ራስፓዶሪ አንቶኒዮ ግሪዝማን እና ሁሊያን አልቫሬዝ በቋሚነት ይጀምራሉ ተብለው የሚጠበቁ ተጫዋቾች ናቸው። እና እንግዲህ እነዚህን ተጫዋቾች ነው በዚህ በኩል ልናነሳ የምንችለው። የቡድኑ አሰልጣኝ የአትሌቲኮ አሰልጣኝ ዲዮጎ ሲሞኒ ተናግረው ነበረ ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ላይ እና አርቴታ ምን ያክል ክለቡን እንደቀየረው ምን ያክል እንዳሻሻለው አርሰናል በጣም ግልጽ በሆነ መንገድ ለዋንጫዎች የተፎካከረ እንደሚገኝ አሰልጣኙ ዲዮጎ ሲሞኔ ያስተዋል። በጣም ጥራት ያለው ስብስብ እንዳለውም ጭምር አሰልጣኙ ተናግረዋል። ከዛ ባለፈ ግን እኛም ደግሞ ግልጽ የሆነ አይደንቲቲ አለን፣ ግልጽ የሆነ መለያ። አትሌቲኮ ደ ማድሪድ ምን አይነት ቡድን ነው ቢባል፣ ምን አይነት ቡድን እንደሆንን የሚያሳይ ግልጽ የሆነ መለያ አለን ብለው ሲናገሩ ነበር። ብዙዎቹ የሚያውቁት አትሌቲኮ ደ ማድሪድ በጣም በከፍተኛ ሁኔታ እንደሚከላከል ነው ግን አትሌቲኮ ማድሪድም ደግሞ ሲያጠቃም በጣም አደገኛ ቡድን ነው እና እነዚህ ነጥቦች ማንሳት በጣም አስፈላጊ ጉዳይ ይመስለኛል። ከዛ ባለፈ ግን ደግሞ አትሌቲኮ ጎል አይቆጠርበትም ብለን ልናነሳ አንችልም። ምክንያቱም ዘንድሮ እንዳልኳችሁ ሊቨርፑል ያንን ሲያደረጉት አይተናል፣ ሌሎችም ክለቦች ጎሎችን ሲያስቆጥሩ አይተናል። እና ሁለቱም ጥሩ ዲፌንስ ያላቸው እና ደግሞ ጥሩ ማጥቃት አቅም ያላቸው ቡድኖች የሚያደርጉ ጨዋታ ነው። እኔ ምናልባት ውጤቱን እንኳን ባልገምት ግን ሁለቱም ጎሎችን የማስቆጠር ሂደት ሊኖራቸው ይችላል ሁለት ወይ ሶስት ጎሎችን የምናይበት ምድል ሊኖር ይችላል እና ጨዋታውን እንግዲህ በእንደዘንም መንገድ ነው ልንመለከተው የምንችለው ለማንኛውም ከጨዋታው አስቀድሞ እነዚህን ነጥቦች ለማንሳት ያክል ነው እናንተም እስቲ የውጤት ግምቶቻችሁን ጻፉልን እስከ ነገ ምሽት አራት ሰዓት ድረስ ማን ያሸንፋል አርሰናል ወይስ አትሌቲኮ ማድሪድ እንደተለመደው ኮሜንት መስጫው ላይ ሀሳቦቻችሁን አጋሩን ከዛ ባለፈ ግን ከኮሜንቱ ባለፈ ቅድም እንዳልኩት ሰብስክራይብ ያላደረጉ በጣም ብዙ ተከታታዮች ቻናላችንን ይጎበኙታል፣ ይከታተሉታል። ሰርች እያደረጉ የሚያዩም አሉና ስለዚህ ፕሮግራሙ ለብዙዎች እንዲደርስ ና ልክ እንደዚህ አይነት ፕሮግራም በምንሰራበት ጊዜ ቶሎ ቶሎ መረጃው እንዲደርሳችሁ ሰብስክራይብ በማድረግ ና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ከዛ ባለፈ ቪዲዮውን ዩቲዩብ ለብዙዎች እንዲያደርሰው አንድ ሺ ሰው ቢመለከተው ሁለት ሺ ሰው ቢመለከተው ይህ ሁሉ ሰው ላይክ ቢያደርግ ፕሮግራሙ ለብዙዎች ይዳረሳልና ላይክ በማድረግ ቻናሉ እንድትከታተሉ በአክብሮት እንጋብዛለን። ምሽት ሁለት ሰዓት ከአርባ አምስት ጀምሮ ደግሞ በቀጥታ ስርጭት ፕሮግራማችን የምንገናኝ ይሆናል። የዛኔ ሰፊ ሀሳቦችን እናነሳለን። ለነገ ቀጠሮ እንያዝና እዚህ ጋር እናብቃ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አበራጩ ቆይታ አድርግ ያለው ነገ እስከምንገናኝ መልካም ምሽት መልካም ቆይታ ይሆንላችሁ።